ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማድረስ ቤዛ ቤት አድራጊ አብሬያችኋለሁ። የማስቀደመው የሀገር ውስጥ ጉዳዮቻችንን ይሆናል። ወራቤ ኮምፕረሄንሲቭ ስፔሻላይዝድ ሆስፒታል በሩብ አመቱ ከ1900 በላይ ከፍተኛ ቀዶ ሕክምና መስጠቱን ገልጿል። ወራቤ ኮንፍረንሲቭ ስፔሻላይዝድ ሆስፒታል የ2018 የህክምና ዓመት የመጀመሪያ ሩብ ዓመት አፈጻጸም ገምግሟል። በበጀት ዓመቱ የህክምና ኦክሲጅን ግንባታ አፈጻጸም፣ የሐኪሞች መኖሪያ እና ሌሎችም በተቋሙ የውስጥ ገቢ ዙሪያ እንደ ጤና ሚኒስቴር ካሉም ባለድርሻ አካላት ጋር በቅንጅት እየተሰሩ ላሉ ፕሮጀክቶች አፈጻጸም አመርቂ መሆኑን የተቋሙ የህዝብ ግንኙነትና ኮሚኒኬሽን ኃላፊ የሆኑት አቶ አብዱል ጃባር አብደላ ለብስራት ራዲዮ ተናግረዋል። በተቋሙ የመድኃኒት አቅርቦት፣ የወረቀት ነጻ አገልግሎትና የህክምና አገልግሎቶች መሻሻሎች የታየባቸው መሆኑም ተነስቷል። በሩብ ዓመቱ ከ57 ሺ በላይ ዜጎች የተመላላሽ ህክምና፣ ከ1900 በላይ ከፍተኛ ቀዶ ህክምናዎች፣ ከ5500 በላይ ድንገተኛ ህክምና፣ ከ3500 በላይ ዜጎች ደግሞ በአስተኝቶ ህክምና አገልግሎትም አግኝተዋል። ከ1000 በላይ የሚሆኑ እናቶችም የወሊድ አገልግሎትም ተሰጥቷቸዋል። የጡት ካንሰር ከካንሰር ህመምተኞች ከፍተኛውን ቁጥር መያዙም ተጠቁሟል። ከህክምና ቁሳቁስናም ከበጀት ጋር የተያያዙ ጉዳዮችን አጣዳፊ ለሆኑት ቅድሚያ በመስጠት በየደረጃው እንደሚፈታም ተገልጿል። በሆስፒታሉ ህክምና ካገኙት ታካሚዎች የሳንባ ምች የደማነስ ታካሚዎች ቁጥር ቀዳሚ መሆኑን፣ እንዲሁም የጡት ካንሰር ለቅድመ መከላከልናም ለቅድመ ልየታ ስራ ትኩረት የሚያስፈልገው መሆኑን አቶ አብዱል ጀባር አብደላ ጨምረው ለብስራት ራዲዮ ተናግረዋል ስትል ደን ሽመልስ ዘግባለች። ከባዕድ ነገር ጋር ተቀላቅለው ወደ ማህበረሰቡ ሊሸጥ የነበረ በርበሬ በቁጥጥር ስር ውሏል። በካፋ ዞን ሳውላ ከተማ ከባድ ነገር ጋር ተቀላቅሎ ለህብረተሰቡ ሊሰራጭ የነበረን በርበሬ በቁጥጥር ስር መዋሉን የከተማው ፖሊስ አስታወቀ። የሳውላ ከተማ ፖሊስ ከከተማው ንግድና ገበያ ለማ ጽፈት ቤት ከተውጣጡ ባለሙያዎች ጋር ባደረገው ድንገተኛ ክትትል ከኩንታል በላይ ከባድ ነገር ጋር ተቀላቅሎ ወደ ሌሎችም አካባቢዎች ሊሰራጭ የነበረን በርበሬ ህብረተሰቡ ባደረገው ጥቆማ በቁጥጥር ስር መዋሉን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ኢንስፔክተር አሸናፊ ሀይሌ ለምስራት ራዲዮ ተናግረዋል። ድርጅቱ የተሳተፉት ሁለት ግለሰቦች በቁጥጥር ስር ውለው አስፈላጊውን ማጣራትና ምርመራ የተደረገባቸው መሆኑም ተገልጿል። በብዛት አገልግሎት ላይ የሚውሉ በርበሬና መሰል ግብዓቶች ከተለያዩ ባዕድ ነገሮች ጋር ተቀላቅሎ መሸጥ በስፋት በሚስተዋል በመሆኑ በቀጣይም ቁጥጥሩ በበርበሬና በሌሎችም ለጤና አስጊ በሚሆኑ ምርቶች ላይ ተጠናክሮ ሊቀጥል ይገባልም ተብሏል። ኢንስፔክተር አሸናፊ ሀይሌ ለብስራት ራዲዮ እንደገለጹት በተደረገው ድንገተኛ ፍተሻ ከባዕድ ነገር ጋር የተቀላቀለው በርበሬ ወደ ገበያ ለሕብረተሰቡ እንዳይቀርብ በማድረግ የሸማቹን ደህንነት ለማስጠበቅ የተቻለ ሲሆን በርበሬው ወደ ሕብረተሰቡ ቢሰራጭ ኖሮ ከፍተኛ የጤና ጉዳት ሊያስከትል ይችል ነበር ሲሉም ተናግረዋል ስትል ሳምራይት ስዩም ዘግባለች። ወደ ባህር ማዶ መረጃችን ስንሻገር ትራምፕ ደቡብ አፍሪካ በቡድን ሀያ ውስጥ መሆን የለባትም በማለት በጆሀንስበርግ በሚደረገው ስብሰባ ላይ ለመሳተፍ ፈቃደኛ አለመሆናቸውን ተናግረዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ደቡብ አፍሪካን ከቡድን ሀያ ወይንም ጂትዌኒ አባልነት እንድትወገድ ናም በመጪው የሀገሪቱ የመሪዎች ጉባኤ ላይ እንደማይገኙ ተናግሯል። ደቡብ አፍሪካ ካሁን በኋላ በቡድን ሀያ ውስጥ መሆን የለባትም፣ ምክንያቱም በሀገሪቱ የሚከሰተው ነገር መጥፎ ነው ሲሉ ትራምፕ በማያሚ እየተካሄደ በሚገኘው የአሜሪካ የንግድ ፎረም ተናግረዋል። በቀጣዩ ሳምንት በሚካሄደው የቡድን ሀያ ጉባኤ ወደ ጆሃንስበርግ፣ ደቡብ አፍሪካ አልሄድም፣ ሀገራችንን በዚያ አልወክልም ሲሉም አክለዋል። ትራምፕ ደቡብ አፍሪካ ከነጮች መሬት በመንጠቅና የተወሰኑ ሰዎችን ክፉኛ በመጉዳት ደጋግመው ሲወነጅሉም ቆይተዋል። መጠነ ሰፊ የሰብአዊ መብት ጥሰት ሲሉም ጠርተዋል። መሬት ወረራና የዘር ማጥፋት ቀዳሚ የውይይት ርዕስ ጉዳዮች በመሆናቸው ወደ ደቡብ አፍሪካ በጣም አስፈላጊ ለሆነው የቡድን ሀያ ስብሰባ እንደሚሄድ እንዴት ጠብቃላቸው አላቸው ሲሉም ትራምፕ በወረሃ ሚያዝያ መናገራቸው ይታወሳል። ትራምፕ በየካቲት ወር ላይ የፌዴራል ኤጀንሲዎች ፍትሐዊ ያልሆነ የዘር መድሎ ሰለባዎች ተብለው የተገለጹትን የደቡብ አፍሪካ ነጭ ዜጎችን መልሶ ማቋቋም እንዲያመቻቹናም አሜሪካ ለደቡብ አፍሪካ የምትሰጠውን እርዳታ እንዲያቋርጥ መመሪያ በ14207 የተሰኘ አስፈጻሚ ትእዛዝ አውጥተዋል። የደቡብ አፍሪካ መንግስት የትራምፕን ክስ ውድቅ አድርጎታል። በእውነታናም ትክክል ባልሆነ መነሻ የተመሰረተ ውንጀላ ሲል አጣጥሎታል። በሜክሲኮ ፕሬዚዳንቷ ላይ ለከፋና ጾታዊ ትንኮሳ ሊፈጽም የሞከረው ግለሰብ ክስ ተመሰረተበት። የሜክሲኮ ፕሬዝዳንት በሆነችው ክላውዲያ ሺምባም በህዝብ ፊት በነበራት የስራ እንቅስቃሴ ወቅት አንድ ግለሰብ በፈጸመው ትንኮሳ ክስ እንደምትመሰረት ፕሬዝዳንቷ ተናገረች። ማክሰኞ ዕለት ያጋጠመው ክስተት በስፋት ማህበራዊ ሚዲያ ላይ የተጋራ ሲሆን ሺምባም በሜክሲኮ ሲቲ ብሔራዊ ቤተ መንግስት አቅራቢያ ጎዳና ላይ ለደጋፊዎቿ ንግግር ስታደርግም ያሳያል። በቪዲዮ ላይ አንድ ሰው ከኋላ አቀርቦ አንገቷ ሊስማትናም እጆቹን በሰውነቷ ላይ ለመጫን ሲሞክርም ታይቷል። ሺምባም ፍጥነት ከስፍራው ስትርቅ እናም በፍርሃት ውስጥ ሆና ታይታለች። ግለሰቡ በቁጥጥር ስር መዋሉን ፖሊስ አስታውቋል። የኔ አመለካከት ቅሬታ ካላቀረብኩ ሌሎች ከሌሎች የሜክሲኮ ሴቶች ምን ይደርስባቸዋል? በፕሬዚዳንቷ ላይ እንዲህ ከተደረገ በሀገራችን ያሉ ሁሉም ሴቶች ምን ይገጥማቸዋል? ስትል ጉዳዩን አስመልክቶ በሰጠችው ጋዜጣዊ መግለጫ ላይ ተናግራለች። ይህ በሴትነት ያጋጠመኝ ነገር ነው። እኛ እንደ ሴት በሀገራችን የምንለማመደው ነገር ስለሆነ ክስ ለመመስረት ወሰንኩኝ። ከዚህ በፊት አጋጥሞኝ ነበር፣ ፕሬዚዳንት ሳልሆን ተማሪ ያለው ስትል አክላለች። የሴቶች መብት ተሟጋች ድርጅት በሜክሲኮ ማህበረሰብ ውስጥ ይህ አይነቱ ድርጊት ስር የሰደደ ነው ሲሉም ይደመጣሉ። ሼንባም ወደ ስልጣን ከመምጣቷ በፊት ጾታዊ ትንኮሳናም ጥቃትን ለመፍታት ቃል ገብታ ነበረ። ነገር ግን እስካሁን ድረስ በአስተዳደሩ ውስጥ ምንም የሚታይ መሻሻል አልተወሰደም። የተከበራችሁ ተመልካቾቻችን፣ ከብስራት ዩቲዩብ መረጃዎቻችን ነኚህን ይመስሉ ነበረ። መረጃዎቹን በማድረስ ቤዛዊ ታራጊ አብራችሁ ቆይ ሆኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ መልካም ሙሉ